ይሻሽናል ነበር ነው ያልኩሽ። ብቻዬን እኮ ነው የመጣሁት። እና የሊስትሮ ምን ይሰራል? ምን ትሰራለህ እዚህ? የሆነ ነገር እንዳያደርግሽ ፈርቼ። ከሆኑ ዜማዬ፣ ለእኔ ተጨነቅልኝ ብያለሁ? ይሄው በአንተ ምክንያት ላገኙ የነበረው ተበላሽ። ይቅርታ ዜማዬ፣ ልጠብቅሽ ብቻ ስለፈለኩ ነው። አንተ ማን ነህ? ምን ነህና እኔን የምጠብቀኝ? ይቅርታ፣ በቃ ዞር በል! በእናትህ ሁለተኛ ጠገቤ እንዳደርስ

ከሱ ልጅ ጋር ያለሽ ግንኙነት ምንድን ነው? አልገባኝ። ምንም የለንም። አንተን ፍለጋ ሲመጣ እዛ ተዋወቅ፣ በቃ ምንም ከሌላችሁ፣ ለምንድነው የሚከታተልሽ? እሱም ክፋት አስቦ እኮ አይደለም። አንጎራጓሪው ልጅ ባይሆንስ የሆነ ነገር ቢያደርግሽስ ብሎ ለእኔ ፈርቶ ነው። ቆይ አንቺ እኔን አታሚኝ? እኔማ ስላመንኩ እኮ ነው የጠራኝ ቦታ የመጣሁት። ዛሬ አትመኙ አለሽ፣ ነገ ደግሞ እኔ ነኝ አንጎራጓሪው ልልሽም ይችላል እኮ የፈለገው ነገር ግልጽ አልሆነልኝም። አስቦልሽ ብቻማ አይመስለኝም። አይ ክፋቱ የሚያስብ ልጅ እንኳን አይደለም፣ የማታውቀው ነው። ይሁን እስቲ። እና ተቀየምከኝ? ከዚህ በኋላ አታገኘኝም? ብቀየምሽም ላንቺ ያለኝ ፍቅር በዚህ ተራ ነገር የሚቀንስ አይደለም። እና ታገኘኛለህ? አገኝሻለሁ። መች ዛሬው ነው? አገኝሻለሁ የምር እሺ የት እንገናኝበትን በኋላ ሰውቅሻለሁ መልካም ቀን እሺ ላንተም ይሄ ሊስትሮ ልጅ የሆነ ነገር ማድረግ አለብኝ አምላኬ ቆይ ማፍቀር ኃጢአት ነው እንዴ ቆይ እሺ ምን አጠፋው ሁሌ ለምንድን ነው የምትብድለኝ የእናት ፍቅር አላውቅ፣ የአባት ፍቅር አላውቅ። ጎዳና ያየሁትን ስቃይ በቃ በህይወቴ አንድ እንኳን የተመኘኋትን ምን አለ ብሰጠኝ። እባክህ አምላክ፣ ዜማዬን አትንሳኝ እባክ ከሰው መኖር ስላስመኘሽው እንዳስጀምር ሲያስጨርሽው ስለ ፍቅር ስሜ ቢጠራ ጉርተ ብሎ በአገር ቢወራ እሷን ብቻ ይስጠኝ አደራ

ምን ቀረ? ይኸውልህ ለአንዴና ለመጨረሻ ጊዜ ልንገርህ፣ ልጎዳህ ስለማልፈልግ አርፈክ ተቀመጥ። ልትጎዳኝ ስላልፈለግ እንዴት አሰብክልኝ? በእናትክ አርፈክ ብትቀመጥ ይሻልሃል። ዜማ የኔና የኔ ብቻ ነች። ይዘገያል እንጂ ውሸት ተደብቆ አይቀርም። ዜማ መቼም ያንተ ልትሆን አትችልም። አርፈክ በሰላም ቢጤክን ብትፈልግ ይሻልሃል። እከካምሊስትሩ እኔን እንደፈለግክ አድርገኝ፣ እንደፈለግክ ከተናገረኝ፣ ዜማዬን ግን ተዋት። እሷ ምንም አታውቅም። እሺ ሮሚዮ፣ ይወልክ ወይ ኖረክ በእኛ ፍቅር ታጨበጭባለ፣ ወይ ሞት ከዚህ ማይ ጋር ቀብርህን እንጎበኛለን። ምርጫው ያንተ ነው። አንተ ሴጣን፣ የሴጣን ቁራጭ ዜማዬን መቼም አታገኛትም። መቼም ሰይጣንነቴን ገና መቻየክ፣ አንተ ሲነግሩክ የሚገባክ አይደለህም። እንግዲያውስ፣ በሚገባክ መንገድ አስረዳሃለሁ። አቤኒን እንደዛ መናገር አልነበረብኝም። ምንም ቢሆን ለኔ አስቦ ነው። ሄጄ ይቅርታ አልጠይቀው መሰለኝ።

ዜሜ ይቅርታሻ አቤኔ፣ ቅድም ትንሽ ስሜታዊ ሆኜ ነው የተናገርኩ አረ ችግር የለውም። ዜሜ ነይ ቁጭ በይ። እና ስራ እንዴት ነው? አሪፍ ነው፣ እግዚአብሔር ይመስገን። እኔ የምልህ ግን አቤኔ፣ ለምንድን ነው ናቲን እንደዛ የፈራኸው? ዜሜ ፊቱን አላየሽ፣ ምን እንደሆነ ማን እንደሆነ አታውቂ። ጥሩ ሰው ካልሆነስ ብዬ እኮ ነው። ግን የሆነ ነገር እየደበከኝ አለ ይመስለኛል። አይ ዜሜ ምንም አልደበኩሽ። እሺ ይሁን። እስኪ እኔም ልክ አቤን ፍቅረኛ አለህ? አይ የለኝም። ምን ነው ፍቅር ይዞ ስለማያቅ ነው እንደዚህ ተጠራጣሪ ሆንክ አይደል? ይሁን እስቲ በቃ ሊሂድ መሰለኝ። ትንሽ አቆይም፣ ዜማዬ አይ ቤት ምሰራው ስራ አለ ልሂድ፣ ደህና ዋል። ምን ነበር ያለችው? ፍቅር ይዞ ስለማያቅ ነው እንደዚህ ተጠራጣሪ ሆንከው። በሳቅሽ መሳቄን፣ ልቤን መሰረቄን ይሄ ምስኪን ልቤ ተመኝቶ እንዳጣሽ ማን በነገረሽ፣ ሀብት ንብረት ምለው የነበረኝ እኔ አንዱ ልቤ እንኳን ያንቺ እንደሆነ ማን በነገረሽ፣ ማጣት እንዳያዘኝ አንደበተኝ ዘግቶ አንቺን እንዳራቀሽ ማን በነገረሽ፣ ማን በነገረሽ ሴሜ በሳቂሽ መሳቄን ልቤን መሰረቄን ይሄ ምስኪ ልቤ ተመኝቶ እንዳጣሽ ማን በነገረሽ? ሀብት ንብረት ምሎ የነበረኝ እኔ አንዱ ልቤ እንኳን ያንቺ እንደሆነ ማን በነገረሽ? ማጣት እንደያዘኝ አንድ በቴን ዘግቶ አንቺን እንዳራቀሽ ማን በነገረሽ? ማን በነገረሽ? ዜማዬ አንተ ሊስትሮ አንጎራጓሪም ገጣሚም ነለካ

አንተን ለማግኘት ቀናት አልፈጅም። ሰዓታት፣ ምናልባት ደቂቃዎች፣ ወይ ሰከንዳት ቢቀሩ ነው አገኛለሁ። ለሱ እንኳን ልብ ያለ ካይመስለኝም። አንጎራጓሪው ከእሳት ጋር ነው ጨዋታ ያስቆ፣ ዋጋ ያስከፍልሃል። ዜማዬ እንድትጠነቅቀው ነገር ማድረግ አለብኝ። ምላርግ ምላርግ ምላርግ የስ እንዴ! እንዴት እስካሁን ይህን ማሰብ ያቅተኛል? ዜማዬ ወይዬ! አቤኒ፣ እኔ ምልሽ፣ ናቲ ግን በስልክ አንጎራጉሮ ልሽ አይቀር አያውቅም። ምን ነው አየሽ፣ ለዚህ ነው የፈሩት። አንቺ አንጎራጓሪውን ስትፈልጊ ተከትሎሽ አጋጣሚውን ሊጠቀም የፈለገ ሰው ቢሆንስ ማለት እስቲ አስተውሺ፣ ሁሌ በስሊካን ጎራ ጉልሊን ስትዩ ለምንድነው ሁሌ ሰበብ የሚፈልገው? እኔ እንጃ አቤኒ፣ ማለት ለምን እንደዛ ያደርጋል? ብቻ ተጠንቀቂ። እኔ ምንም አላማረኝ። እሺ አቤኒ፣ አመሰግናለሁ። አገኘሁ። አንተ አስመሳይ። አቤኒነቱን ይሁን እንዴ? ግን ደግሞ ለምን እንደዚህ ያደርጋል? ሄላ እንዴት ነሽ? ልኝ ደህና ነኝ። ድምፅሽ ቀዘቀዘብኝ፣ ዛሬ በሰላም ነው? ትንሽ አመም አድርጎኝ ነው። እስኪ አንጎራጉርልኝ። በአካል አይሻልም? ይሻላል። ያ ተንከሲስ ሊስትሮ የሆነ ነገር ብሏታል ማለት ነው። እሱ የሚጫወተው ጨዋታ አቋቋሚ መሆንን አላወቀም። እንግዲህ ያው፣ ሳንጎራጓሪው፣ የአንተን ድርሻ ተጫውተሃል። አሁን የኔን ድርሻ ልጫውት። ምን ነው ዝም አልክ? ይኸው ልጅ ዜማዬ፣ እኔ እንድታምኝ ብቻ ነው የምፈልገው። አንቺ ላይ መጥፎ ነገር ማድረግ ብፈልግ ሰው የሌለበት ልጠራሽ እችል ነበር። ገና ድሮ አገኘሽ ነበር። ካንቺ ምንም ሳልፈልግ ስለማፈቅርሽ ነው እስካሁንም ያላገኘሽ። አሁንም አንቺ ልታገኘኝ ስለፈለግሽ ነው እሺ ያልኩት። እኔኮ ምንም አላልኩ። አምናሃል ነው አይ ዜማዬ፣ ተዩ። ይገባኛል። እንድትጨናነቂ አልፈልግም። እሺ እንደማምንክ በምን ላረጋግጥልክ? እኔማ ዛሬ አገኝሻለሁ ብዬ ነበር፣ ግን ሳታሚኝ ላገኝሻለሁ አልፈልግም። እህ አምንሃለሁ አልኩህ እኮ። የምር ዜማዬ? ከልብሽ ነው? አዎ ከልቤ ነው። እሺ በቃ ሻርፕ አስር ሰዓት ላይ አገኝሻለሁ።

ዝም አልሽ ስላገኘሽ ደስ አላለሽም እንዴ? አይ ደስ ብሎኛል፣ እንዲሁም ማመን አቅቶኝ ነው። አመኝ፣ ይሄው ፊት ለፊትሽ ነኝ። አሁንማ አመንኩ፣ ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ስማማ ወይ በአካል አንጎራጉርልሻለሁ ብለኸኝ ነበር፣ አሁን አንጎራጉርልኛ

ዜማይ አንጎራ ጓሪ እኮ ትንሽ ጉንፋን ስለያዘኝ ነው። ዞር አድርግጀን። ዜማይ አንዲ ብቻ ስሚ። እቺና አብልቼ ከራሴ አስር መመላለሴ ባይሽ ኮኔው ደነፍሴ አንቺና አብልቼ ከራሴ አስር መመላለሴ ባይሽ ኮኔው ደነፍሴ አንቺና አብልቼ ከራሴ አስሬ መመላለሴ ባይሽ ኮነ እንደ ነፍሴ። እና መጀመሪያ ለምን እንደዛ አደረግ? ትንሽ ላስጨንቅሽ ብዬ ነው። አሁንስ አመንሽኝ ወይስ አሁንም አመን ላይልኝ? እስቲ በስተ መጨረሻ ምጄ ይገባሽ። አንጎራጓሪው ሰርፕራይዝ አለክ ብዬክ ነበር። ተዘጋጅ እንግዲህ አሁን ደግሞ አንድ ቦታ አብረን እንሄዳለን። የት? ሊስትሮ ልጅ ጋር ለማመስገን ነው እንጂ አበይንካ። እሺኝት በጣም ደስ ይለዋል። አበይኒ ወይ ዜማዬ፣ ታውቀው ናቲ ወይም አንጎራጓሪው ልጅ ማለት ነው።